የሄሉ እናት እኮ አራዳ ነች፣ ጓደኛ እህትም እናትም መሆን የምትችል። ሰላም ሰላም ውዴት ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ያ ሰላማችሁ ይብዛ። ለዚህ ቤት አዲስ የሆናችሁ ካላችሁ ቤተሰብ ሆኖ ቪዲዮን ስትጀምሩት ደግሞ በላይክ ጀምሩት፣ አበረታቱኝ ነው ውዶች። እንግዲህ በትናንትናው ቪዲዮ ነው የምሰራላችሁ። ያው ትናንትና አይቼ ነበር ግን እየተመቸኝ ስላልሆነ አሁን ላይ ምንም ብዙ እየሰራው አይደለም ማለት ነው። እና የትናንትናው ቪዲዮ ማለት ነው የሆነ ነገር ታርጌት ተደርጎ የተሰራ ቪዲዮ ነው። ግን አንዳንዴ እንደዚህ ምርጥ ጓደኛ ይኖራችሁ ማለት ነው። ለእናንተ ብሎ ዋጋ የሚከፍል ሰው ሲነች ያለል ጓደኛዋ ዋጋ ከፍላለች። ለሄሉ ብላ በጣም ብዙ ነገር አድርጋለች። እና እኔ ከትናንትናው ቪዲዮ ላይ ያሳቀኝ ውሻው ነው። የሆነ ጊዜ ላይ ማ ማለት ነው ቤተሰብ የሆነ ማራቶን የገጠሙን የመሰለኝ ሄሉና ውሻው እንዴ ሄሉ ስትሮጥ ይሮጣል፣ ስትመለስ ይመለሳል። እኔ ከዛ ፓርቲ ላይ በጣም ነበር የሳኩት በጣም ነው ምላችሁ። እና ሄሉዬ ደግሞ ላታመልጭኛ ታሯሩጨኛ ሉ ላታመልጭ መሮጥሽ እኮ ነው ደግሞ ቀላል ስለሆነች እያነሱ ብድግ ያደርጓታል ማለት ነው። በነገራችን ላይ ሄሉ እኮ ቀጭን ስለሆነች፣ በጣም እድለኛ ነኝ የፈለግኩትን ልብስ ለብሳለሁ ብላ ተናግራለች። እና እውነቷም ነው። የፈለገችው ልብስ የአማራትን ልብስ ነው የምትለብሰውና ልብሶቿ፣ ቀሚሶቿ ምናምን አይጸዱም። በጣም የሚጸዱት ፀዴ የሆነ ልብስ ነው የምትለብሰው እና እንግዲህ በዋነኛነት ግን በዚህ መልኩ ስላየዋት እጅግ በጣም ደስ ብሎኛል። ሄሉዬ ማለት ነው ከዚያ ከነበረችበት ሙድ ወታ በዚህ መልኩ ስቃ ተጫውታ ፍክት ብላ ማየት ራሱ ትልቅ ነገር ነው እና ማን እንደ እናት ቤት እናቷ ቤት ስትሆን አበራች ታውቃላችሁ። በጣም ደስተኛ ሆነችና ምን ማለት ያው ሀገሯ ላይ ነው ነገር ግን ከእናቷ ቤት ከወጣች እና አሁን ያለችበትን እዩት እስኪ እንዴት እንደምታምር ጭንቀት የለባት የሚያናድዳት የሚያበሽቃት የለ በቃ ነፃነት አላት ማለት ነው እና ደግሞ ጓደኞቿ ዋጋ ከፍላለች ያልኳቸው እች ሶስ የምትባለው ለምሳሌ የሄሉ ፍቅር እንዲቀጥል በጣም ብዙ ጥረት አድርጋለች እሷ ራሱ ሁሉ እስከመሰደብ ድረስ ደርሳለች ለምን መጣች ተብላ ያቺ ቀይጅ ታስታውሳታላችሁ አይደል? በጣም ብዙ ነገር ገጥሟታል በሄሉ ምክንያት። ግን ያው ከልባ ጓደኛ ነች። ሄሉ እንድትስቅላት አሁንም የተቻላትን ነገር እያደረገች ነው። ሚዲያ ላይ እንዳጠፋ የተቻላትን ነገር እያደረገች ነው። እና ያው ሁላችሁም በዙሪያችሁ እንደዚህ አይነት ጓደኛ ይስጣችሁ ብዬ ነው ምመኘው። አንዳንዴ ጓደኛ አታብዙ፣ ጓደኛ መጥፎ ነው፣ ይጎዳችኋል ይባላል። ግን ደግሞ እንደነዚህ አይነት ልበቅን ያላቸውን ሰዎች ስታየው ጓደኛ ያምራቸዋል። አንዳንዴ ለሰው ልጅ ሰው ነው ልብሶ አደል የሚባለው። ሰው አስፈላጊ ነው። ብዙ ሰው መጥፎ ነው ብሎ ቢደመድምን ግን ደግሞ ሁሉን አይቻልም፣ ሁሉ መጥፎ ነው ማለት አይቻልም። ልክ እንደነዚህ አይነት ልበቀና የሆኑ ሰዎች ስላሉና፣ ሄሉዬ እንግዲህ በጓደኞቿ እጅግ በጣም ደስተኛ ነች። የዋህ ነች። ያው የዋህነቷን ስለሚያውቁ ይመስለኛል እነሱም እንደዚህ ለሷ ዋጋ የሚከፍሉላት እና እንግዲህ ቪዲዮ አንዳንድ ሰዎች እንግዲህ ቁመታቸውን አስረዝመው እንደ ውስጣቸው ሬት ሬት የሚል ሰዎች አሉ። እና ቁመት መለሎ ሆኖ ውስጥ ግን እንዴት ነው ውስጥ ንጹሕ ነው ያለች ፈለ፣ አሪፍ ጥያቄ እኮ ነው። ረዥም ሰዎች ግን ላያችሁ ብቻ አምሮ ውስጣቸው ሬት የሚሆነው ለምንድን ነው? የእኔ ጥያቄ እራሱ ይሄ ነው። ያው ትረት አለ፣ መልኩን አሳምሮ እንደወሎ ፈረስ ይባላል። በነገራችን ላይ ወሎ እኮ ሰው ብቻ አይደለም ቆንጆ ለፈረሱም ተመስክሮለታል። ባይዘዌ ና እና አንዳንድ ሰዎች መልካቸውን ውልውል ያደርጉትና ላይ ላዩ ማለት ነው። ውስጡ ግን በቃ ማፊ ፋይዳ ምንም ነገር የለውም ሰውን ከመጉዳት ውጭ። ና ምንድን ነው እንግዲህ ይሄ ቪዲዮ ትምህርት የወሰድኩበት ማለት ሴት ልጅ ወንድ ልጅ እንዴት ተንከባክቦ መውሰድ እንዳለበት፣ የእናትን የአባትን ፍቃድ እንዴት መጠየቅ እንዳለበት ለሴት ልጅ እንዴት ክብር መሰጠት እንዳለበት የሚያስተምር ቪዲዮ ነው ብዬ ነው ማስበውና እንግዲህ ልብ ያለው ሸብ ነው ይባላል። ልብ ያለው ሰው ካለ ይህን ቪዲዮ አይቶ ይማር። እንግዲህ ከዚህ ክብር እንዴት እንደሆነ ለቤተሰብ የሚሰጠው ክብር፣ ለጓደኛ ለፍቅረኛ የሚሰጠው ክብር እንዴት እንደሆነ ከዚህ ቪዲዮ ማየት ትችላላችሁ ብዬ አስባለሁ። አይደል እንዴ? የእናትሽን በቃ የአባትሽን ሁሉንም ቦታ ተክቼ እኔ አንቺን አስደስትሻለው፣ እኔ ይዝሻለው፣ የፈለግሽውን ነገር አደርግልሻለው ብሎ ነበር ሲጠይቃት የነበረውና፣ ግን ወደ ሆነ ቦታ አለፍን ስትሉ፣ ደግሞ ሄሉ ብቻ ግን አንዳንዴ ያው የተገፋ ምናምን የሚባል ነገር አለ አይደል? እመኑኝ ሄሉዬ ማለት ነው በሕይወቷ እንደዚህ እግሯን ስሞ የሚወስዳት ወንድ ነው የሚመጣ። ሲጀመር ሄሉ ከመጀመሪያ ጀምሮ የወንድ እድል አለባት ብያል፣ ነግራችሁ አለባት ነው ያልኩት። የወንድ እድል አላት፣ እግዚአብሔርም፣ ሄሉ በጣም የወንድ እድል አላት። የሚመጡ ወንዶች ደግሞ በጣም ቆንጅዬ ቆንጅዬ ናቸውና እንግዲህ ልቧ ንጹህ እስከሆነ ድረስ ሄሉዬ የሆነ ቆንጆ የወንድ መጥቶ እግሯን ስሞ እንደሚወስዳት አልጠራጠርም። ግን የትናንትናው ቪዲዮ የተሰራው ለእነንትና ነው። ስለዚህ እነንትና ደግሞ ለሌላው ለሌላ ለምትመጣው ለህይወታችሁ አስተካክሉ። እንደዚህ አይደረግም ሴት ልጅ እና ግን ሄሉዬ ብቻ ይመች፣ የኔ ቆንጆ ይመች። እኔ ወድጀዋለሁ የትናንትናውን ቪዲዮ።